ከዚህ ቀደም በለቀኩት አንድ ቪዲዮ ላይ ይህን ጥያቄ አይቻለሁ። ኦል ዊል ድራይቭ እና ፎር ዊል ድራይቭ ልዩነቱ ምንድን ነው? በዛሬው ፕሮግራማችን ይሄንን እናያለን። ላይክ፣ ፎሎ፣ ሼር ኮፒ አድርጉ። በተሸካሪዎች ላይ እንግዲህ ኦል ዊል ድራይቭ እና ፎር ዊል ድራይቭ የሚባል ተርሞች አሉ። እነዚህ እንግዲህ የሚገልጹት ከሞተር የሚገኘው ኃይል ወደ ጎማዎች የሚተላለፍበት ዘዴ ነው። ሁለቱም የተሸካሪ አይነቶች ከሞተር የሚገኘው እንቅስቃሴ ኃይል ወደ አራቱም ጎማዎች ይተላለፍና ተሽከርካሪው ከቦታ ወደ ቦታ ይንቀሳቀሳል። ነገር ግን ልዩነት አላቸው። ልዩነቱ ምንድነው? ኦርዊል ድራይቨን ስናይ እኛ ብንፈልግም ባንፈልግም ተሽከርካሪያችን ፉል ታይም በተለያዩ ሴንሰሮች እና በኢሲዩ ወይም ኤሌክትሮኒክ ኮንትሮል ዩኒት አማካኝነት ወደ አራቱም ጎማዎች ሀይል ስፕሊት ይደረጋል ማለት ነው። ወይ ደግሞ ወደፊት ጎማም ወደ ኋላ ጎማዎች ሀይል ይተላለፋል ማለት ነው። ስለዚህ እኛ ብንፈልግም ባንፈልግም ወይ ደግሞ ከአሽከርካሪው ምንም አይነት ግብዓት ሳይጠቀም ተሽከርካሪያችን ፉል ታይም ፎር ዊል ድራይቭ ነው ማለት ነው። ስለዚህ ከሞተር ሀይል ይመጣል፣ ወደ አራቱም ጎማ እኩል ይተላለፋል። እነዚህ ተሽከርካሪዎች ኦንሮድ ቬክልስ ነው የሚባሉት። የምናሽከረክርባቸው ቦታዎች አንሸራታች ቦታዎች ከሆኑ በረዷማ ቦታዎች ከሆኑ ባማ ቦታዎች ከሆኑ በአራቱን ጎማዎች አማካኝነት እነዚያን አንሸራታች ቦታዎች ማለፍ እንድንችል ያደረጉናል ማለት ነው። ነገር ግን እኛ ሴንስ በማናደርግበት ሁኔታ ቱዊል ድራይቭ ሆነው ሊሄዱ ይችላሉ ማለት ነው። ነገር ግን ከእኛ ምንም ግብአት አይወስዱም። እኛ ስንፈልግ ፎር ዊል ድራይቭ፣ ስንፈልግ ቱዊል ድራይቭ የምናደርግበት ምንም አይነት ሜካኒዝም የለም። ነገር ግን ፉል ታይም ፎር ዊል ድራይቭ ናቸው። እነሱ ነዳጅ ለመቆጠብ ባይ ዲፎልት ቱዊል ድራይቭ ሆነው ይንቀሳቀሳሉ። ነገር ግን አስቸጋሪ ነገሮች ዲቴክት በሚያደርጉበት ጊዜ ግን ፎር ዊል ድራይቭ ሆነው ተሽከርካሪ ከቦታ ወደ ቦታ መንቀሳቀስ ይችላል ማለት ነው። እነዚህ እንግዲህ በዘመናዊ ኤስዩቪ ተሸካሪዎች እና ሴዳን ተሸካሪዎች ላይ ሲገኙ ለምሳሌ እነ ሆንዳ ሲቪአር ላይ፣ ቶዮታ ሲኤችአር ላይ፣ ቶዮታ ራፎር ላይ፣ ሃዩንዳይ ቱክሰን ላይ፣ ሃዩንዳይ ሳንታፊያ ላይ፣ እነ ቶዮታ ካምሪ ላይ፣ እነ ቢኤም ደብሊው ስሪ ሲሪየስ ላይ የኦል ዊል ድራይቭ ሲስተም ተገጥሞባቸዋል ማለት። ስለዚህ ኦል ዊል ድራይቭ ይሄ ነው። የፎር ዊል ድራይቭን ደግሞ ስናይ ከሞተር የሚመጣው የእንቅስቃሴ ኃይል በአሽከርካሪው ምርጫ ነው ወደ አራቱ ጎማዎች ሊተላለፍ የሚችለው ማለት ነው። ይህም እንግዲህ በተሽከርካሪው ጋቢና ውስጥ በሚገኝ ሌቨር ወይ ደግሞ በተን አማካኝነት ስንፈልግ ፎር ዊል ድራይቭ ሎ ሬንጅ ወይ ደግሞ ሃይ ሬንጅ ወይ ደግሞ ከፍተኛ ጉልበትና ከፍተኛ ፍጥነት እንዲያገኝ ማድረግ እንችላለን። በማያስፈልግበት ጊዜ ደግሞ ቱ ዊል ድራይቭ አድርገን መንቀሳቀስ እንድንችል የሚረዳን የተሽከርካሪ አይነት ነው። እነዚህ የተሽከርካሪ አይነቶች ፎር ዊል ድራይቭ ይባላሉ ማለት ነው። እነዚህም እንግዲህ ከኦል ዊል ድራይፍ የሚለዩት የኦፍሮድ ተሽከርካሪዎች ናቸው። የኦል ዊል ድራይቭ ተሽከርካሪዎች ኦንሮድ ቬክልስ ይባላሉ። የፎር ዊል ድራይቭ ተሽከርካሪዎች ደግሞ ኦፍሮድ ተሽከርካሪዎች ይባላሉ ማለት ነው። እነዚህም እንግዲህ የምንጠቀምባቸው እንግዲህ በጣም አስቸጋሪ በሆኑ ቦታዎች ላይ እንጠቀምባቸዋለን ማለት ነው። ከፍተኛ የሆነ ዳገት፣ ከፍተኛ የሆነ ቁልቁለት ጭቃማ ቦታዎች፣ ድጣማ ቦታዎች፣ በጣም አሸዋማ፣ አንሸራታች በረዷማ ቦታዎች ላይ ከፍተኛ ነገሮችን መጎተት ስንፈልግ እንጠቀምባቸዋለን ማለት ነው። እነዚህ እንግዲህ ምን ምን ተሸካሪዎች ላይ ይገኛሉ ቢባል በሀገራችን ገበያዎች ላይ በሃይሉክስ ተሸካሪዎች ላይ ይገኛሉ። በቶዮታ ላንድ ክሩዘር ላይ፣ በፕራዶም ላይ ሊሆን ይችላል። በሰቨንቲ ሲሪስ ላይ፣ በ100 ሲሪስ ላይ ወይ ዋን ኦፍ ፋይቭ ተሽከርካሪዎች ላይ ይገኛሉ። በኒሳን ተሽከርካሪዎች ላይ ሊገኙ ይችላሉ። በላንድ ሮቨር ዲፌንደር ላይ ሊገኙ ይችላሉ። እንዲሁም ደግሞ በፎርድ ኤፍ ዋን ፊፍቲ ላይ ይገኛሉ ማለት ነው ስለዚህ የፎር ዊል ድራይቭ እና የኦል ዊል ድራይቭ ልዩነቱ ይሄ ነው ማለት ነው። ኦል ዊል ድራይቭ እኛ ብንፈልግም ባንፈልግም ሁሌም ፎር ዊል ድራይቭ ናቸው፣ ወይ ደግሞ አራት እግር ነጂ ናቸው። ነገር ግን በራሳቸው ሲስተም ነዳጅ ለመቆጠብ ቱ ዊል ድራይቭ ሊሆኑ ይችላሉ፣ ጤናማ መንገድ ላይ የምናሽከረከር ከሆነ ማለት ነው። ፎር ዊል ድራይቭ የሚባሉ ተሽከርካሪዎች ደግሞ እኛ ስንፈልግ ፎር ዊል እናደርጋቸዋለን፣ የማያስፈልግ ደግሞ ከሆነ ቱ ዊል ድራይቭ እናደርጋቸዋለን ማለት ነው። ስለዚህ ልዩነታቸው ይሄ ነው። የእናንተ ምርጫ የትኛው ነው? ኦል ዊል ድራይቭ ይሻላል ወይስ ደግሞ ፎር ዊል ድራይቭ ይሻላል? ሀሳባችሁን ኮመንት ሴክሽን ላይ አስቀምጡ። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ ሰጪ ጠያቂ ስሮ ኮመንት ሴክሽን ላይ አስቀምጡ። ለሁሉም እንዲደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመጫሉ።